ትናንትና የዋስ መብቱ እንዲከበር የዋስ መብት ተብሎ የተቀመጠው ገንዘብ እንዲቀነስ ከተወሰነ በኋላ ሰለሞን አርአያ ወልደ ቃል ወደ ቤተሰቦቹ ተቀላቅሏል። በዛሬው እለት ይህንን ዜና ሳጣራ ነበረ። ወደ እስር ቤትም ደውያለሁ። የ37 ዓመቱ ሰለሞን አርአያ ማርች 13 ከምሽቱ 11 ፊፍቲ ፒኤም ወይም ከምሽቱ አምስት ሰዓት ከሀምሳ ላይ ባደረሰው አደጋ ወይም አድርሷል በተባለው አደጋ አምስት ሰዎች ወዲያውኑ ህይወታቸው ሲያልፍ፣ አስራ አንድ ሰዎች ቆስለዋል። ከአምስቱ ሟቾች ውስጥ ሁለቱ ጨቅላ ህፃናት ነበሩ። ከቆሰሉትና ወደ ሆስፒታል ከተወሰዱት አስራ አንድ ሰዎች መካከል ሁለቱ ለህይወታቸው አስጊ ሁኔታ ላይ እንደሚገኙ ይታወቃል። ሰለሞን በአርባ ስምንተኛ ቀኑ ከትራቪስ ካውንቲ ወይም ከቴክሳስ ዋና ከተማ ኦስትን አየር ማረፊያ ጀርባ ከሚገኘው ማረሚያ ቤት የዋስ መብቱ ተጠብቆ መውጣቱ ተረጋግጧል። ኤርትራዊው ሰለሞን አርአያን በተመለከተ ነው። ቀደም ሲል የሰማችሁት ዜና መልካም ዜና ነው። ይህ ዜና የሚለው በሰውነቱ ውስጥ አልኮል መጠጥም ሆነ አደንዛዥ እጽ አልተገኘም የሚል ነው። ይህ ደግሞ በሪፐብሊካን ደጋፊዎች በሚታዩ ከፍተኛ ተመልካች ባላቸው ቻናሎች ላይ ቁጣ ፈጥረዋል። ደስተኞች አይደሉም። ከዲ ደብዩ አይ ወይ ድራይቪንግ ዊዝ ኢንፍሉዌንስ ወይም ድራይቪንግ አንደር ኢንፍሉዌንስ በሌላ ስቴት እንደሚባለው በቴክሳስ ዲ ደብዩ አይ ነው የሚባለው ጋር ከተገናኘ ሰለሞን ዴፕሬሳንት ወይም አደንዛዥ እጽ ተጠቅሟል የሚል የመጀመሪያ ሪፖርት የወጣበት እንደነበር ይታወሳል። የመጀመሪያ ፖሊስ ሪፖርት እንግዲህ እንደሚያሳየው ፊልድ ሶብራይቲ ቴስት እዛው ጋር ፖሊሶች አንድ ሰው አንድ ሹፌር አደጋ ካደረሰ በኋላ በሌላ ተጽዕኖ በመጠጥ ወይም በአደንዛዥ እጽ ተጽዕኖ ውስጥ አለመውደቁን ለማረጋገጥ የሚሰጡት የተለያዩ ፈተናዎች አሉ። እነዛን ካከናወነ በኋላ ፖሊስ በማግስቱ በወጡት ዜና ማሰራጫዎች ፖሊስን እየጠቀሱ እንዲሁም ሌሎችም በርካቶች ሰለሞን ድራግ ወስዷል የሚሉ ዜናዎች ሲሰራጩ ነበር። ይህ ገና ከአደጋው ፍጥነት ጋር የወጣው ሪፖርት ብዙዎቹን አስተውሎ ለተመለከተ ጥያቄዎች ሲጠይቁ ነበር። ዲያስፖራ ሚዲያ ኔትወርክም በተከታታይ የእሱን ሁኔታ ስዘግብ እንደነበር ይታወቃል። ይህ ሰለሞን ጉዳይ ለመከታተል እስር ቤት ድረስ ሂጄ በጎበኘሁበት ወቅት ምንም አይነት መጠጥ እንደማይጠጣ፣ አደንዛዥ ዕፅ እንደማይጠቀም እና ምንም አይነት ነገር እንዳልወሰደ አረጋግጦልኝ ነበር። እንዲያውም ደሙን አራት ጊዜ መውሰዳቸው ጥያቄ ፈጥሮበት እንደተበሳጨም በወቅቱ ነግሮኛል። ሰለሞን የእሱን ክስ ሁኔታ ሲከታተሉ ለሱ ሲከላከሉ በወንጀል መከላከል በቴክሳስ ግዛት ደረጃ የተመደቡት ብሪስቶል ማየርስ የተባሉ ጠበቃ ጉዳዩን ከ15 ቀን በኋላ ነበር መግለጫ የሰጡበት። የደንበኛዬን ሁኔታ ገና የተከታተልኩ ነው ባሉበት በዛ ወቅት በቴክሳስ በጣም ታዋቂው ጠበቃ እና በተለይ ከመኪና አደጋ ጋር ተያይዞ በርካታ ካሳ ክፍያዎችን በቢሊየን ዶላር ደረጃ አስመልሻለሁ የሚሉት ታዋቂው ቶማስ ጄነሪን ጨምሮ ሌሎችም በዚሁ አደጋ የቆሰሉ አንድ ጎድናቸው ሰውነታቸው በጣም የተጎዳ ሰው አጠቃላይ ከመቶ ሚሊዮን ዶላር በላይ በተለያዩ ክሶች ሰለሞን አርአያ እና ሲነዳ የነበረው መኪና ባለቤት ኩባንያ እንዲሁም ኮንትራክተሩ የነበረው ጨምሮ ኮንትራት ሰጪውን አማዞንን ጨምሮ ከፍተኛ ክሶች ሲፈጸሙ ጠበቃው ብሪስቶል ማየርስ በዚህ ነገር ላይ ገና እያየሁት ነው ሲሉ ነበር። ማርች መጨረሻ አካባቢ ብሪስቶል ማየርስ ወደ ኤፕሪል ሲክስ አካባቢ ደንበኛ ላይ ወይም ተከሳሽ ላይ የቀረበው የመጀመሪያ የፖሊስ ሪፖርት ምርመራ ሊደረግበት ይገባል። ምክንያቱም ሰለሞን ዕጽ ወሰዱ ወይም በተጽዕኖ ውስጥ መሆኑን የሚያሳይ ነገር የለም ብለው ሲከራከሩ ነበር። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊቱን ፍላጎትን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳርቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየም እና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤት መሆን ይችላሉ። ጀምባሮ ሪል ስቴት በጊዜ ግቡ እንደተባለውም

ሰባት ክሶች ነበሩት። ኢንቶክሲኬሽን ማንስላውረር በስድስቱ በእያንዳንዱ ሁለት መቶ ሺ ዶላር የቦንድ ወይም የዋስ መብት መጠየቂያ ገንዘብ፣ በአንዱ ደግሞ ኢንቶክሲኬሽን አሳልት አሳልት መቶ ሺህ ዶላር። ይሄ አጠቃላይ አንድ ነጥብ ሁለት ሚሊዮን ዳላር አካባቢ የዋስ መብት ተጠይቆበት እንደነበር በተደጋጋሚ ዲኤምኤን ዲያስፖራ ሚዲያ ኔትወርክ በሰራው ዘገባ ሲያሳውቅ እንደነበር ይታወሳል። በዚህም ይህ እየተጠበቀ ያለ እና የእሱ ሁኔታ ከባድ እንደሆነ እየተነገረ ያለ የፍርድ ያልተፈረደበት ሰው ጥፋተኛነቱ እስኪረጋገጥ ነፃ ነው የሚለው መሰረታዊ የሕግ ምልከታ ሰለሞን ላይ ሰርቶ ሲመረመር ኖ አልኮል ኖ ድራግ ሆኗል። በዚህም መሰረት ነፃ በሆነበት ሪፖርት ከወጣ ጀምሮ የወንጀለኛ ተከላካይ የሆኑት ጠበቃ ስቴቱ ያቆመለት ብሪስቶል ማየርስ ሲከራከሩ ነበረ። ሰለሞን መፈታት አለበት ብቻ ሳይሆን በተመሰረተበት ክሶች በእያንዳንዱ አንድ ዶላር ብቻ የዋስ መብት መጠየቅ አለበት ከማለት አልፈው ከሁሉም ክስ ነፃ መሆን አለበትም እያሉ የተከራከሩ ነበር። ነገር ግን የሰለሞን ክሶች በእያንዳንዱ ያው እሳቸው ያሉት ከፍ አድርገው የጠይቁት ጥያቄ ሰርቶ በእያንዳንዱ አንድ ሺህ ዳላር በአጠቃላይ ሰባት ሺህ ዳላር የዋስ መብት ሆኗል። ከአንድ ነጥብ ሁለት ሚሊዮን ወደ ሰባት ሺህ ዳላር ማለት ነው። መብቱ ተጠብቆ ትናንትና ይፋ ከሆነ በኋላ የዋስ መብት እንዲጠበቅለት ከተባለ በኋላ በኤፕሪል 30 ይህንን ዜና ሳጠናክር የነበረበት ቀን ነው። ምናልባት እናንተ ጋር በማግስቱ ሜይ ዋን ሊሆን ይችላል። ይህን ዜና ስታገኙ ከትራቪስ ካውንቲ ከታሰረበት እኔ ሂጄ ካገኘሁበት ባለቤቱን ይዤ ከጎበኘሁበት ትራቪስ ካውንቲ ኮሬክሽናል ሴንተር ትራቪስ ካውንቲ ማረሚያ ቤት ሰለሞን አርአያ ተፈቶ መውጣቱን ለማረጋገጥ ችያለሁ። ሰለሞን ክሱን ከልጆቹ ጋር ሆኖ ሲከታተል ግን ገንዘቡ ሰባት ሺህ ብቻ ማስያዝና መውጣት ሳይሆን የጂፒኤስ ያለው ኤሌክትሮኒክ ዲቫይስ እግሩ ላይ ይገጠምለታል። ይህም የትም ሲንቀሳቀስ ሰለሞንን የሚከታተል ኤሌክትሮኒክ ዲቫይስ እግሩ ላይ አለ ማለት ነው። ስለዚህ ወዴትም ሊያመልጥ አይችልም። ያንን ቆርጦ ቢያመልጥስ ወዴት ሊሄድ ይችላል የሚለውም እሱ ሌላ ጥያቄ ነው። ሁለተኛ፣ ከዚሁ ጋር ተያይዞ ሰለሞን ወደ ሌላ ሀገር ቢሄድ ለመጓጓዣ ወይም ለበረራ የሚያገለግሉ ዶክመንቶችን ሁሉ ለፍርድ ቤት እንዲያስረክብ ተስማምቶ ነው ጠበቃው እንዲወጣ ያደረገው። ፓስፖርት ካለው ፓስፖርት፣ ግሪን ካርድ ካለው ግሪን ካርድ እነዚህን ሁሉ አስረክቦ ነው ወደቤቱ ቤቱ ወደ ዳላስ የሚሄደው። ክሱ ያለበት የታሰረበት ከዳላስ ሶስት ሰዓት ተኩል ርቀት ላይ የሚገኘው የኦስትን ከተማ ትራቪስ ካውንቲ ማረሚያ ቤት ነው። በዚህ መሰረት ጂፒኤስ ማሰር፣ ዶክመንት ማስረከብ ብቻ ሳይሆን የከባድ መኪና ወይም ትራክ ከዚህ በኋላ መንዳት አይችልም። ይህም ማዕቀብ ተደርጎበታል። ሌላው የቤት መኪና መንዳት ይችላል ወይ? አዎ ይችላል። ነገር ግን መኪናው ላይ ሞተር ማስነሻው ላይ ኢግኒሽኑ ላይ ኢግኒሽን ኢንተርሎክ ዲቫይስ ይገጠምለታል። ይህም ማለት የተገጠመው ማሽን ላይ ትንፋሽ መተንፈሻል። ያ ማለት አልኮል ጠጥቷል አልጠጣም መጠጥ ጠጥቷል አልጠጣም የሚለው ማረጋገጫ ይሆናል። ማሽኑ ያንን ኮንፈርም ሲያደርግ ነው ሞተሩ የሚነሳው። ያ መኪናው ላይ እንዲገጠም ጠበቃው ተስማምቶ ነው ሰለሞን የተለቀቀው። ቢኤሲ ማለትም ፕሬዝ አልኮሆል ኮንተንት የሚለካው ማሽን መኪናው ባስነሳ ቁጥር የሱን የአልኮል መጠጥ ይለካል ማለት ነው። ትንፋሽ ይሰጣል እዛ ማሽኑ ላይ ተንፍሶ ነው ሰለሞን መኪናውን የሚያስነሳው ማለት ነው። ሌላው ፕሪትራያል ሱፐርቪዥን ይኖረዋል። ይህም ማለት ፍርድ ቤቱ የመደበው ኦፊሰር ወይም ሰው ሰለሞን ፍርድ ቤቱ ያስቀመጣቸውን ሁኔታዎች በትክክል መተግበሩን ያረጋግጣል። በዚህ መሰረት ከሀገር እንዳያመልጥ በረራ ዶክመንቶቹን አስረክቧል። ዲቫይስ አለው ጂፒኤስ እግሩ ላይ ኢንተርሎክ ደግሞ ተደርጎለታል። የኢግኒሽኑ ላይ ሞተር ማስነሻው ላይ ትንፋሽ ይሰጣል። ዶክመንቶቹን አስረክቧል። በዚህ መሰረት ከአርባ ስምንት ቀናት በኋላ ከቤተሰቦቹ ጋር ተቀላቅሏል ማለት ነው። ሰለሞን ይህ ሲሆን የፍርድ ሂደቱን በዚህ መልኩ ይከታተላል። በተረፈ የክሶቹ እንዳለ ሆኖ ቶማስ ጄነሪንም የተባለው ጠበቃ የከሰሰውም ሆነ ሌላ ጠበቃ የከሰሰው መቶ ሚሊዮን ለቁስለት ወይም ለአካል ጉዳት የደረሰበት ሰው ነው። የስራ ማቋረጡ ስራ ለመስራቱ ብዙ ብዙ ነገሮች ሊስት ይደረጋል። መቶ ሚሊዮን ሲጠይቅ እሱ ክስም፣ ሁለቱ ክሶች የሟቾች ቤተሰቦችም የቁስለኞችም እንዳለ ሆኖ ማንስሎር ራሱ የቀረበበት ክስ ቻርጅ የተደረገበት ራሱ በፖሊስ በዚህ ሰባት ክሶች ላይ ሰለሞን እየተመላለሰ መከራከር ይኖርበታል ማለት ነው። ምናልባት ከብሪስቶል ማየርስ ውጪ አለን ቤኔት የተባሉ በሱ ጉዳይ ላይ ሲናገሩ ነበር። እንግዲህ የክሱን ሁኔታ ሲገልጹ ይሄንን ሲያስረዱ ከነበሩት አንዱ ጠበቃ አለን ቤኔት ይባላሉ። ይሄ እንግዲህ ጂን አንቴስ የተባለ የጠበቃ ቡድን ነው። እሳቸውን ለማግኘት እሞክራለሁ። ከዚህ በኋላ ምንድን ነው የሚሆነው፣ ምንድነው የምታረጉት የሚለውን ይህንን ተመልሼ እሳቸውን ምን እንዳሉ ከማሰማቴ በፊት ማስታወቂያ እንመለስና እናይና እንመለሳለን። የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው፣ ካሳሁን ይልማ ነኝ። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊቱን ፍላጎትን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሴ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየም እና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350 ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤትም መሆን ይችላሉ። ጀምባራ ሪል ስቴት በጊዜ ግቡ።

reveal that those charges might not be appropriate. ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ኤርትራዊው ሰለሞን አርአያ ማርች 13 እኩለ ሌሊት ላይ ባደረሰው አደጋ አምስት ሰዎች ሲገደሉ 11 ቆስለዋል። ፖሊስ የአደጋው መንስኤ እሱ ነው የሚል ነው ያቀረበው በወቅቱ አሺሽ ወይም አደንዛዥ እጽ ተጠቅሟል የሚል ሪፖርት ቢኖርበትም በኋላ ላይ በተደረገ ምርመራ ቶክሲኮሎጂ ሰለሞን ከሁሉም ነገር ነፃ በመሆኑ ፍርዱን ያደረሰውን አደጋ ከቤቱ ሆኖ እንዲከላከል ፍርድ ቤት የዋስ መብቱን ጠብቆ አንድ ነጥብ ሁለት ሚሊዮን ብር የተጠየቀበት የዋስ መብት ወደ ሰባት ሺህ ዶላር ዝቅ ብሎ ሰለሞን ኤፕሪል ከኦስትን ከተማ ማረሚያ ቤት ወጥቶ ቤተሰቦቹን ተቀላቅሏል። የቀረበበት ሰባት ክስን ግን መከላከል ይኖርበታል። ቀደም ብዬ በዝርዝር ያቀረብኩላችሁ ይህንን ነው። ምናልባት አሁን ዘግይታችሁ ለተመለሳችሁ ነው ይህንን የምደግመው። ከዚህ በተጨማሪ ምናልባት ምን ነበር የሚለውን ለማስታወስ የምትፈልጉ ሰዎች እስቲ መለስ ብለን

ክሪም የተባለው ሰው ስናፕቻት ላይ ነው የቀረጸው። ያው ሁል ጊዜ የአሁን ጊዜ ልማድ ይኸው ነው ቪዲዮ መቅረጽ ነው። ያንን ቪዲዮ የቀረጸውን ግን ብዙ ሚዲያዎች ተቀባብለውታል። ይህንንም ልጅ ፈልገው ለኢንተርቪው እንደዚህ ከአደጋው በኋላ ሁሉ ሲያናግሩት ነበረ። ሊያመልጥ ነው ብሎ ነበረ በወቅቱ እንደም የመጀመሪያው ቪዲዮ የቀረጸው ላይ ሲታይ ብዙ መጫጫ አለው። ሰለሞን ሶብራይቲ ቴስት፣ የመጀመሪያው ፊልድ ሶብራይቲ፣ ይሄ ሰው ጤናኛ ነው አይደለም የሚለውን ለማረጋገጥ አይኑ ቡዝዝ ብለዋል፣ ቀልተዋል፣ በደንብ መቆም አይችልም ነበረ፣ ይወላገድ ነበረ ሲሉ ነበረ። ድንጋጤ ነው። ያ ሁሉ መኪና አደጋ ደርሶበት አስራ ስምንት መኪና ተጋጭቶ የሰለሞንን ጨምሮ እንዴት አይደነግጥም ሰው እንዴት አንደበቱ ስለመናገር ፈቃደኛ ይሆናል? እየተረፈ ሰው በድንጋጤ ሊለፈልፍ ይችላል። አደጋው ግን ያንን መኪና መሀል ሌን ላይ ነበርኩኝ መኪና ከታርጎኝ ገብቷል ነው የሚለው፣ ቃል የሰጠውም ሰለሞን እንደዛ ነው እና ይሄ ነበር አደጋው በወቅቱም በዲያስፖራ ሚዲያ ኔትወርክ አካውንት ስር ብዙ ሰዎች ለሟቾች አታዝኑ ወይ? እንዴት ነው ይሄ ልጅ እንዲፈታ እንዲለቀቅ የምትፈልጉት? እኛ ተፈጸመውን ወንጀል እያጣጣልን ሳይሆን የነዛ ሟቾች የእኔ ቤተሰብ ቢሆኑ ብለን ሳናስብ ቀርተን ሳይሆን ገና አደጋው እንደደረሰ ፖሊስ ዲፕሬሳንት ወስዷል፣ ድራግ ወስዷል፣ አልኮል ወስዷል የሚለው ብቻ ሳይሆን ሄዳችሁ አሁንም በዋስ ተፈታ የሚለው የኦስትን ፖሊስ ዲፓርትመንት ምንም ዜና የተሰሩት ውስጥ ከስር ኮሜንት ሄዳችሁ አንቡ በጣም ተበሳጭተዋል። በወቅቱ ይገደሉሉ የሚሉ በርካታ አስተያየቶች ሲሰጡ ነበር። እነዚህ ስደተኞች ያመጡት ሲባል ነበር። ሰለሞንን መከላከል ሳይሆን ሰለሞን ያላጠፋው ጥፋት መጀመሪያ መረጋገጥ አለበት። ማን ነው ፎልት ያንን አደጋ መንስኤው ማን ነው? ገና እስካሁን ይሄ እንደ አውሮፕላን ብላክ ቦክስ የሚታይ ነገሩ ምርመራው ገና ረጅም ጊዜ ይፈጫል። ሰለሞን ቤቱ ሄደ ማለት አሁንም አይፈረድበትም ማለት አይደለም፣ ግን ምንም ተጽዕኖ ሳይኖርበት ከመኪና ችግርም ከሆነ ምንም ከተረጋገጠ ነፃ ሊሆን ይችላል። ይሄንን ሁሉ ተከታትለን ዛሬ ሰለሞን ከቤተሰቦቹ ጋር ተቀላቅሎ ፍርድ ሂደቱን ይከታተላል። በዚህ ጊዜ ውስጥ ያ ፍርድ እስኪመጣ የቤተሰቡን የቤተሰቡን የልጆቹን መንገድ ያስተካክላል። እኔ በወቅቱ እንዳለኝ መረጃ አራት ልጆች ቤት ውስጥ አሉ ትልቋን ጭምር ያሳደገ እሱ ነው። ሶስቱ ልጆች የእሱ እንደሆነ ሁለት መንታ፣ አንድ ሌላ ተለቅ ያለ ልጅ ወደ ሰባት እና ስድስት ዓመት የሚሆን እነዚህ ልጆች ሶስቱ የእሱ እንደሆኑ ነው የተረዳሁት። ይህንን ዜና በተደጋጋሚ በመዘገቤ ብዙ ጫናዎች ነበሩ። ያ አንድ ጋዜጠኛ ሊደርስበትን የሚችል ስለሆነ ብዙ መደጋገም አልፈልግም። በተረፈ ግን እሱ ዙሪያ ቤተሰብ ነን የሚሉ ወዳጅ ነን የሚሉትን ሳይሆን ልጆቹና ሚስቱ ብቻ፣ ይሄ ሰው ቤቱ እንኳን ተመለሰላቸው፣ እንኳን አዩት። ጥቂት ጊዜም አጭር ጊዜም ቢሆን ደስታ ቀላል ነገር አይደለም። ልጆቹ በዙሪያው ሆነው በምናብ እንኳን ሳስበው የሚሰማውን ነገር ቀላል አይደለም። በወቅቱ አንድ ቪዲዮ አሳይቻችሁ ነበረ ጻል ልጁ እንዴት አባቷን እንደምትጠብቅ ልጆቹ ትንንሾቹ መንታዎቹ አያውቁም። ተለቅ ያለው ልጅ ግን ሰዎች ቤት እየመጡ ሲያወሩ ሰምቷል፣ አውቋል፣ እስር ቤት መሆኑን አውቋል። ከእሷ ጋር ግን እስር ቤት መጥቶ እንዳይገባ አድርጌው ነበር። እኔ ዳላስ ሄጄ ካየኋት በኋላ ግን ያንን አረጋግጫለሁ። አውቃል እስር ቤት አባቱ እንዳለ እሷ ይዛው መታ ልገባ ነበር፣ እኔ ከልክዬ ውጭ ቀረ። ውስጥ ግን የሌላ የስፓኒሽ ታሳሪ ቤተሰብ ሚስት ልጆቹን ይዛ ሄዳ አባታቸውን ከመስታወት ጀርባ በስልክ ብቻ ነው የሚሰማው። ከመስታወት ጀርባ ሆኖ መንካት የማይችሉት አባታቸውን እያዩ ሲሰቀሰቁ እሷ ማይታለች። ይሄ ነበር የሚሆነው አልኳት እዛው እስር ቤት ውስጥ የጠየቁት ቀን እስር ቤት እንጀራ አማረኛል። ምግብ መውሰድ አይቻልም እንደኛ ሀገር እስር ቤት። ተመልካቾቻችን የምንገኘው ኦስትን ቴክሳስ ትራቪስ ካውንቲ ኮሬክሽናል ሴንተር ነው። ትናንትና እዚህ መጥቼ ነበረ ወንድማችን ሰለሞን አርአያ እዚህ ከተማ ኦስትን ውስጥ ከፍተኛ አደጋ ውስጥ ገብቶ ነበረ። የመኪና አደጋ ከባድ መኪና ሹፌር ነው፣ ኤቲን ዊለር የሚባለው አሜሪካን ሀገር እዚህ በጣም ኮንስትራክሽን ያለበት፣ በጣም አደጋ የሚደጋገምበት ቦታ ላይ ባሳለፍ ነው፣ ሐሙስ ዛሬ ሳምንቱ ነው። አደጋ ደርሶ አምስት ሰው ሞቶ 11 ሰው ቆስሏል። ያ አደጋ በጣም አገር አቀፍ በቴክሳስ ብቻ ሳይሆን አገር አቀፍ ዜና ሆኗል። ይህ የአራት ልጆች አባት እዚህ እስር ቤት ውስጥ ነው የሚገኘው። መጀመሪያ ጊዜያዊ ማቆያ ነበር፣ አሁን እዚህ አምጥተውታል። ባለቤቱ ድንጋጤ ውስጥ ነበረች። በጣም ልጆች ይዞ ይህንን መስማት ከባድ ነው። ዛሬ ልትጎበኘው እዚህ እስር ቤት መጣለች። አግኝቻት ከእኔ ቤት

ዋንኛውም ሰለሞንን ጉዳይ ስትከታተሉ የነበራችሁ ሁላችሁም እንኳን ደስ አላችሁ። ለሞቱት ነፍስ ይማር፣ የቆሰሉት ፈውስ ሲሆን ለሱ ደግሞ ትክክለኛ ፍርዱን ያሰጠው የፍርድ ሂደቱን ዲያስፖራ ሚዲያ ኔትወርክ ይከታተላል፣ እናንተ ያቀርባል። ለቤተሰቡ ለሚስቱ፣ ለእነሱም እግዚአብሔር እንኳን ደስታ ሰጣችሁ። ላለሁ ጠበቃውን ደግሞ አግኝቼ ወደ እናንተ መረጃ ለማቅረብ እሞክራለሁ። ከሳውን ይልማ ነኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በስድስት አራት ስድስት ሶስት ሁለት ስድስት ሶስት አንድ አራት ሰባት ካሽአፕ ና ዜል አለ መርዳት ትችላላችሁ። የምትረዱበት ሌላ መንገድ ካለም ደውላችሁ አናግሩኝ። ስድስት አራት ስድስት ሶስት ሁለት ስድስት ሶስት አንድ አራት ሰባት መልእክት አስተያየት በድምፅ ና በጽሁፍ የምትልኩ ሰዎች በአምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ታገኙኛላችሁ። የትዝታ በላቸው ዝግጅት ወደ እናንተ ይቀርባል ኢለቨን ኤኤም ኢስተርን ታይም ላይ ስለተከታተላችሁኝ አሁንም በድጋሚ ከልብ አመሰግናለሁ። የምታበረቱን ሚዲያውን እንዲያድግ የምትፈልጉ ሁሉ ከዲያስፖራ ሚዲያ ኔትወርክ ጎን እንድትሆኑ በሀሳብም በተግባርም እገዛችሁ እንዲሆን ጠይቃለሁ። አመሰግናለሁ። ሰለሞን አርአያ ቤተሰቦች ወዳጆቹ፣ በተለይ ልጆቹና ሚስቱ እንኳን ደስ አላችሁ ጤና